የኮምቦልቻ ከተማ የክርስትና እምነት ተከታዮች አዲስ አበባ የሚገኙ ሙስሊም ወንድሞቻቸውን በማስፈጠር ስለ ማህበራዊ ትስስራቸውና ከተሞቻቸው እድገት የመከሩበት መርሃ ግብር ተከናውኗል። እንደ ኮምቦልቻ ያሉ የተጠናከረ ማህበራዊ አብሮነት የሚታይባቸው አካባቢዎችን ልምድ ማስፋት እንደሚያስፈልግም ነው የተገለጸው። እድሉ ፈቀደ ጠንካራ በጋራ አብሮ የመኖርና መተሳሰብ እሴቶች በስፋት ከሚታዩባቸው አካባቢዎች አንዱ ነው ኮምቦልቻ። ይህን እሴቶቻቸውን ይዘው የኮምቦልቻ ከተማ አስተዳደር የክርስትና እምነት ተከታዮች አዲስ አበባ በመምጣት ለሙስሊም ወንድሞቻቸው የአፍጥር መርሃ ግብር አከናውነዋል። የኮምቦልቻ ከተማ አስተዳደር ምክትል ከንቲባ ወንደሰን ልሳን ወርቅ ስለ መርሃ ግብሩ ይናገራሉ። ኮምቦልቻ እንደምታውቁት ወሎ ነው። ወሎ ደግሞ ሙስሊም ከክርስቲያኑ ተከባብሮ አብሮ የሚኖርበት ነው። አሁን ደሴ ኮምቦልቻ ዙሪያውን ወሎ አካባቢ ብትሄድ ክርስቲያኑ ማህበረሰብ የሙስሊም ወንድሞችን እህቶችን አብሮ የሚያስፈጥርበት በተመሳሳይ ደግሞ ሙስሊሙም ደግሞ የክርስቲያን ወንድሞችን አብሮ በጾም ጊዜ አብሮ የሚያሳልፍበት አብሮ የሚቆዩበት የረጅም ጊዜ አብሮ የመኖር እሴት ነው። ዛሬ ላይ እዚህ የምናካሄደው በተመሳሳይ ይህንን ዝግጅት ያዘጋጀው እንግዲህ የክርስቲያን ወንድሞች በጋራ ሆነው አንድ የወሎ ትልቅ ሀጂ ኑሮ አግማስ የሚባል ግቢ ውስጥ ነው የምናከናውነው። ይህ እንግዲህ ለረጅም ጊዜ የመጣ የአብሮነት፣ የወንድማማችነት፣ የተማማችነት የሚገለጽበት ነው። እንግዲህ ምክትል ከንቲባው አክለውም የክርስትና እምነት ተከታይ መሆናቸውን በመግለጽ ወሎና አካባቢው የአብሮነት መገለጫ መሆኑን ያነሳሉ። እኔ የክርስትና እምነት ተከታይ ነኝ፣ ግን ወሎ ውስጥ እንደዚህ አይነት ነገር የለም። ባለባበሱ የሚሆን ባነጋገር አብረህ የምትሆንበት አብረህ የምትውልበት ነው። የዚህ መሰረታዊ ዋና ዓላማ እንግዲህ ኮምቦልቻ ከሚያዝያ 20 እስከ ሚያዝያ 29 የኢንዱስትሪና የፋይናንስ ኤክስፖ ያዚ ያዘጋጃል ይሄን ኤክስፖ በተመለከተ ለወንድሞቻችን እዚህ እያፈጠን በጋራ ምን ምን ምን መክርበት ከተማችንን እንዴት አድርገን እናሳድግ አካባቢው ላይ እንዴት አድርገው ልማት ከፍ ይበልበት ሶ እዚህ ያለን አቅም እንዴት አድርገን ወደ ከተማው ላይ ኢንቨስት ይሁን አካባቢው ላይ አስተዋጽዋቸውን የበለጠ የሚያበረክቱበትን በዚህ ሁነታ እየተመካከርን የምንጨዋወትበት ምሽት ነው ማለት ነው የዛሬው። ከኮምቦልቻ የመጡ እንግዶችን ተቀብለው ያስተናገዱት ኑሩ አህመድ መርሃ ግብሩ አብሮነትን ለማጠናከር ትልቅ ሚና እንዳለው ይገልጻሉ። ከፍተኛ ኩራት፣ ከፍተኛ ደስታ ነው የተሰማኝ። በጣም ውስጤን በጣም ደስታ ሰምቶኛል። ምክንያቱም ይሄ ጉዳይ ኢትዮጵያዊነትን፣ አብሮነትን፣ ክርስቲያን ሙስሊሙ አብሮ መኖርና አብሮነትን የሚያሳይ ነገር ነው። መሰል የአብሮነት ተግባራት በተለያዩ አካባቢዎች ጎልቶ መታየትና መቀጠል እንዳለበት ኑሩ አህመድ ይናገራሉ። እንዲህ ነው ኢትዮጵያዊነት ወሎየነት፣ እና አብሮነት። ኢትዮጵያ አይደለችም እንደዚህ መሸመን ያለባት ብዬ የማስበው ዓለም ራሷ በወሎየነት መሸመን አለባት ብዬ አምናለሁና ይሄ አይነቱ ልምድ በተለያዩ አካባቢዎች በተለያዩ ቦታዎች ላይ መቀጠልና መለመድ ያለበት ነገር፣ እሰየው የሚባል ሊበለጽግ የሚገባ ነገርና ለዓለም ልናስታውቀው እና ልናስመድበት የሚገባን እሴታችን ነው፣ ሀብታችን ነው ብዬ አምናለሁ። በመርሃ ግብሩ ላይ በኮምቦልቻ ከተማ አስተዳደር ሀገር አቀፍ የኢንዱስትሪና የፋይናንስ ኤክስፖ ከሚያዚያ 2 እስከ 29 መዘጋጀቱም ተገልጿል።